ፔንጤ ያልሆነ ውሸት ነው። ያኔ በጌታ ነው የሆንኩኝ የጌታ ነው። ጌታ ኢየሱስ ክርስቶስን የግል አዳኝ አርጌ ተቀብያለሁ። ያ ስትሆን በኦርቶዶክስ ውጣ ነው የምትባለው፣ አትቀበልም። ስለዚህ ምልጃውም ምኑም የጌታ የኢየሱስ ክርስቶስ ነው። አስታራቂነቱ፣ አዳኝነቱ፣ ሁሉ ነገሩ የጌታ ነው። ኢየሱስ ብቻ ነው። ስለዚህ ይህን ካልክ መጽሐፍ ቅዱስ የሚለውን ካልክ ጴንቴና። አዎ ወይ። በጌታ በኢየሱስ ስም ቀልድ አላውቅም። በጌታዬ በኢየሱስ ክርስቶስ እኔ ቀልድ አላውቅም። ድሮም የማመልከው አባቴ ነው። ድሮ የምወደው ነው፣ ግን እሱ ያረጋጋኝ ሰላሜን የሰጠኝ ነው። አይደጋግማችሁ ስለ ጻፋችሁ፣ መስቀሉ መስቀሉን አውልቅ የሚወደኝ ቢኖር መስቀሉን ተሸክሞ ይከተልኝ፣ ይላል መጽሐፍ ቅዱስ። ከመጽሐፍ ቅዱስ ቀደስ ታወጣ፣ የዛኔ እናወራለን። የሚወደኝ ቢኖር መስቀሉን ይዘው ይከተልኝ። መስቀሉ ላይ ያለው መከራ ማሰቢያ ነው። ክርስትና እንዴ! የትኛውን ፕሮቴስታንት ቸርች ብትሄድ መስቀል ነው ያለው። የትኛውን ፕሮቴስታንት ቸርች ሂድ። መስቀል የሌለበት የፕሮቴስታንት ቸርች የለም። መስቀልማ፣ ክርስቶስን የምናስብበት ነው። ያ ይሄንማ የመጽሐፍ ቅዱስ የሆነን አንድ የሚጣል የለም። ጴንጤ ጋር አንድ የሚጣል የመጽሐፍ ቅዱስ ነገር አይጣል። ስለዚህ እሷን እሷል ታው። አይ፣ አሁን ነገር ልታመጡ ነው። አያችሁ፣ በጨዋስ እናውራ። አንተ አሁን መስቀሉን አድርገህ ያላበው ቅዱስ ጊዮርጊስ ቢራ ተጠጣለህ። ይሄ ልክ ነው። ያለ አበው አበሻ ቢራ ትጠጣለ፣ ጃምቦ ቢራ ትጠጣለ፣ ጠላ ትጠጣለ፣ ጠጅ ትጠጣለ። መስቀሉን አድርገ መስቀሉን አድርገ እስክስታ ትመታለህ። ስለዚህ መስቀሉ ትክክለኛ ቦታው የጴንጤ ቦታ ነው፣ መስቀሉ የጴንጤ ነው። እውነቱን ነው የምነግርህ እኔ አልዋሽም። መስቀሉ የጴንጤ ነው፣ የኦርቶዶክስ አይደለም። ምክንያቱም ጴንጤ መስቀሉን አድርጎ ቢራ ሲጨልጥላ አይውልም። ጴንጤ መስቀሉን አድርጎ ሲደንስላ አይውልም። ልዩነቱ ና ጴንጤ ምንም በለው አይሞቀው፣ አይበርደው። ስደበው፣ አትስደበው ጌታን ከማምለክ ሌላ አቴንሽን አይሰጥም። ደስ የሚል ጴንጤ ሱ ስደበው፣ ምን በለው፣ ምን በለው፣ ኢየሱስ በለው፣ ሰላም አለው በለው መስም ያውጥጥ ነው። ጴንጤ አንተ ብቻ ኢየሱስ በለው። በእውነት ነው። ለዚህ ነው እኔ ጴንጤ እንደ ሳውል ሳሳዶ የነበረ እምነት ነው። ለካ የዲያብሎስ መንፈስ ነበረ። የዲያብሎስ መንፈስ ነበር ሲጫወትብኝ የነበረው። በጌታ ስም ጠፋ። እንደፈለግክ በለው። አንተ ብቻ ኢየሱስን ስትል መቶ አሜን ይልሃል። ሌላ የሚፈልገው ነገር የለም። ጴንጤ ምንም አይፈልግም። ኢየሱስ ጌታ ነው፣ አሜን፣ ተባረክ ይላል። ኢየሱስ አሜን እስቲ ግባና የአብዛኛው ጴንጤ በቃ ኢየሱስን ሲሰብክል ይውላል። አይሰለቸውም አይሰለቸውም፣ አባቴ ኦርቶዶክስ እና ሙስሊም ጋር ስትመጣ ትንሽ ወደ ስብከቱ ከዛ ወደ ዳንስ ነው የሚገዳ። ኦርቶዶክስና ሙስሊም ጋር ከሄድክ ትንሽ የሆነ የበዓሉ ጊዜ የበዓሉ ጊዜ የጾም ጊዜ ምናምን በደንብ ጾሙ ይጦሙና ሲዝናል ነው ላጢሉና ወደ ዳንሱ፣ ወደ ጭፈራው፣ ወደ አለማዊ ነገሩ ይመለሳሉ። ጴንቴስ ኢየሱስ ኢየሱስ የጥም ኢየሱስ ኢየሱስ ኢየሱስ ነው መዝሙሩ ኢየሱስ ነው ንግግሩ ኢየሱስ ነው ምኑ ኢየሱስ ነው በጣም በጣም በጣም በጣም አለና ትደሰታለህ። እውነተኛ እውነተኛ እምነት እንደሆነ በዛ ታውቃለህ። በቃ እውነተኛ በቃ ኢየሱስ ኢየሱስ ኢየሱስ እና እግዚአብሔር ይመስገን በጣም በጣም በጣም ደስ ይላል። በእውነት ኢየሱስ በጣም ልዩ ስም ነው፣ በጣም ልዩ ስም የተሰጠን ኢየሱስ ነው። እና እሱ ስለገባኝ አመሰግናለሁ፣ ጌታ ይባረክ። እሱ ስለገባኝ ጌታን አመሰግናለሁ፣ ጌታ ብርክ ይበል በጣም ያ ሰርጉን በኢየሱስ ነው። ጴንጤ ሰርጉን ሲሰርግ ለብሶን በኢየሱስ ነው። ምኑም በለው በኢየሱስ ነው። ምንም በለው በኢየሱስ ነው። ለቅሶ ይምጣ በኢየሱስ ነው። ዝማሬ ነው። ሰርግ ይምጣ ዝማሬ ነው። ምን አምጣ ዝማሬ ነው። ኤቭሪቲንግ ዝማሬ ነው። ጴንጤ ኢየሱስ። ስለዚህ አለመውደድ አይቻል። ከልቡ ማን ያመልከዋል? በተግባር ከተባለ ኢየሱስን የሚያመልከው ጴንጤ ነው። ሲዝናል ኢየሱስ የለም። ጴንጤ ለጊዜው ኢየሱስን አይወድም፣ ከልቡ ነው የሚወደው። ያ ጴንጤ ከልቡ ኢየሱስን ይወዳል። ጊዜያዊ መውደድ የለውም። ሰርግ ሲመጣ ኢየሱስ የሚረሳበት ጊዜ የለም። ሐዘን ሲመጣ ኢየሱስ የሚረሳበት ጊዜ የለም። ምንም ቦታ ላይ ውሰደው፣ ኢየሱስ አለ። ሰርጉ ላይ መጠጥ አምጥቶ ስከር የሚለ ጴንጤ የለም። አምጣ አምጣ ሰርጉ ላይ ለቅሶ ላይ መጠጥ አምጥቶ ናጠጣም የሚለው የለም። ምንም አታመጣም። ስለዚህ አለመውደድ አይቻልም። ንጤን ላትወድ የምትችለው የእግዚአብሔር የምን አይነት መንፈስ ይኖርብ ነው። ድሮም ይመቹኛል እንኳን አሁን ጀምር። ድሮም ይመቹኛል ማለት የሚያደርጉት ያ ነገራቸውን በጣም ነው መወዶ። አሁን ክብሩ ይስፋ ሴጣን ይደፋ። በኃይለኛው ጠንጥጠናል በከባድ ሚዛን ተደብቀው ምናምን፣ አንተ ለምንድን ነው የማትደበቀው? ማከለከለ ቤቲ ተደብቀው ይጠጣሉ ነው ያልሽው? አንቺ በአደባባይ ትደንሽ የለ እንዴ? እናቱ ቢያንስ ሰዋት ቢያንስ ቢደበቁ ሌሎቹ እንዳይሰቱ ነው። አየሽ፣ ሌሎቹ እንዳይሰቱ ቢጠጡ፣ አይጠጡም እያልኩ አይደለም። ተደብቀ ያርጋሉ ሌሎቹ እንዲሰቱ አይፈልጉም። በእነሱ ሰው እንዲሰናከል አይፈልጉም። በእነሱ ሰው እንዲሰናከል አይፈልጉም። ስለዚህ ጎበዞች ናቸው። ሙስሊም ሆኖ ሙስሊም ወንድ ሆኖ ጫት የማይቅም አላቅም። ኦርቶዶክስ ወንድ ሆኖ የማይቀመቅም አላቅም። ይሄ ፋክት ነው። ሙስሊም ወንድ ሆኖ ጫት የማይቅም አንድ ሰው አላቅም በህይወቴ። አይ ዶንት ኖው ኤኒ ባዲ። ኦርቶዶክስ ወንድሞች የሆነው ፉት ማይል አላቅም። አይ ዶንት ኖው ኤኒዋን ዋሸው ቤተሰብ ያቺ መቀየር አለባት። የስ መጠጥ የዲያብሎስ ነው፣ የዲያብሎስ መገኛ ከባድ ነው። ብዙ ነገራችሁን ያዋርዳል፣ ብዙ ነገራችሁን በጣም ያወርዳል። መጠጥ በጣም በጣም በጣም እስቲ መዝሙር ከፍተህ መጠጥ ጠጣ። መዝሙር ከፍተህ መጠጣት አትችልም። መዝሙር ከፍተህ ለመቃም ትቸገራለህ። ብሻይልም ውስጥ ዩ ኬት መጠጥ ከዘፈን ጋር ምን ያህል የዲያብሎስ መንገድም እንደሆነ የምታውቀው፣ መጠጥ ያለበት ቦታ ዘፈን አለ። የዲያብሎስ መንገድ መጠጥ የዲያብሎስ መንገድ መሆኑን የምታውቀው፣ መጠጥ ባለበት ዘፈን አለ። አሰራሽ ምጫዋለ ስለዚህ፣ ኤፕሶሉ ግን እንዳልኩ መዝሙር ክፈት። መጠጥ እየጠጣ መዝሙር ክፈት፣ አይጠጣለን አይጠጣለም እርግጠኛው ነው። ነገር መዝሙር ከፍተህ እስቲ ልቃም ዛሬ ላድቀው በል አትችልም። ይኬና እሱም ትተህ ማልቀስ ትጀምራለህ። ጌታን ትቀበላለህ እዛ። ስለዚህ መጠጥ ምን ያመጣል? ዘፈን ያመጣል። ዘፈን ደግሞ ሴቶች ያመጣል። ሴቶች ደግሞ ዳሌ ይዘው ይመጣሉ። ነገር ሁላ ተደበላልቆ ምን ይሆናል? ትጠፋለህ። ስለዚህ መጠጥ የኃጢአት ሁላ ስር ነው። በጣም ስር ነው። በጣም ነው ከበፊት የምጠላው። ጌታ በሚያውቀው በሕይወቴ ሰክሬ አላውቅም። ቀምሻለሁ አሉሽ፣ ለበዓሉ ድምቀት አብሬ ቁጭ ላለሁ ዋይን ይዤ ምናምን። በጣም ነው የምጠላው መጠጥ። የእኔ የሚባለው ነግሬያቸዋለሁ፣ ከዚህ በፊት የጁሾች ዋይን ነው፣ የጁሾች የዋናዎቹ። አንተ ሽሮፕ ነው እንደ መድኃኒት ነው። ይሄማ መድኃኒት ነው አሉ፣ ይሄንማ በማንኪያ ነው የምጠጣው አሉኝ። አንዳንድ ወዳጆች እሱን ይዤላቸው እ ቀመሱት ብያቸው፣ ይሄማ ዳቦ አምጣልኛል በጣም ነው፣ የሚጣፍጠውና በሳቅ ሞቱ። የጂውሾች ዋይን ናት እና ይጣፍጣል። ይህ የጴንጤ ጠላ የሚባል አለ፣ ባለስኳሩ ፕሪማዘሳይም የጴንጤ ጠላ የሚባል አለ ያ ሴንቴ አሜን፣ አሜን! እናንተ እኔን የረዳ ጌታ እናንተን ይርዳ። ትልቁ ትልቁ ዘፈን በጣም ዘፈን፣ መጠጥ ይዞ ይመጣል። ባትፈልገውም ዘፈን ካለ መጠጣል በፈለግ ኳስ ይዘኝ ዘፈን ያለበት ቤት፣ ዘፈን የሚከፈትበት ቤት መጠጣል አንገቴን ሰጣል። ዘፈን የሚከፈትበት ቤት መጠጣል፣ ወይ ጫት አለ፣ ወይ ጫት አለ፣ ወይ መጠጣ አለ ዘፈን የሚከፈትበት ቤት ውስኪ ተደርድሮታ አለ ምናምን ተደርድሮታ አለ የሚጠጣ ነገር አለ። ዘፈን ያለበት ቤት መዝሙር ያለበት ቤት አታገኝም አታገኝም። ስለዚህ መጠጥ በጣም በጣም በጣም የኃጢአት ስር አንደኛው የሚያጠፋችው መጠጥ ነው። ስለዚህ ጌታን ከፈለግ በየትኛውም ሃይማኖት እግዚአብሔር የምታመልክ ከሆነ ዘፈን ያለበት ቦታ መሸሽ መሸሽ ያስፈልጋል። ዘፈን በጣም በጣም በጣም አጥፊ ነው። መጠጥ ይዞ ይመጣል፣ መጠጥ ይዞ ይመጣል። ያ ስለዚህ እሷ ነገር ላይ ይገረብ ይከፍሩ ጫት ነገር ይዞ ይመጣል፣ መጠጥ ነገር ይዞ ይመጣል። ነቢት ብርቱካን በጣም ነው የምወዳት። ለምን? በእኔ ተስፋ ያልቆረጠች ሴት እግዚአብሔር እንዴት ታማኝ እንደሆነ በእሷ አይቻለሁ። እነ ብሩኬ እነ ሜሎስ ሚኖስ ቢሮፎ ልጆች እና ሚስቴማ በጌታ ናቸው። ከበፊት ከበፊት አሜሪካዊ ነው ሚስቴ። ስለዚህ አሜሪካ እኮ አብዛኛው ፕሮቴስታንት ነው ያያ እንዲህ በጣም አሜሪካ ነገር አብዛኛው እኮ ፕሮቴስታንት ናቸው። እኔ ነኝ እንጂ እንደ ልቡ እሷማ በጌታ ናት። አሜሪካ ማንንም ማንንም ብትወስድ በጌታ ናቸው። በየብሎኩ ቸርች ነው ያለው አሜሪካ ሀገር በየ የምትፈልገው በየ ሁለት ሶስት ብሎኩ ቸርች ነው ያለው። እንኳን እዛ አይደለም የሚገርማችሁ፣ በየሆቴሉ ብትሄድ ባይብል አለ። ኤኒ ሆቴል ገብተ ብትከፍት ባይብል አለ። እንትን ውስጥ ድሮሮ ውስጥ ባይብል አለ፣ መጽሐፍ ቅዱስ አለ የትም ብትሄድ ስለዚህ በጣም አማኞች ናቸው። እናንተ ሶሻል ሚዲያ ላይ የምታዩትን ነው እንጂ አሜሪካኖች በጣም ጨዋ ናቸው። በጣም ሶሻል ሚዲያ ላይ የሚታየው ግርግር ለቢዝነስ ነው እንጂ፣ በጣም ታማኝ፣ በጣም ጨዋ፣ ስራ ቦታ ላይ በጣም ሰው አክባሪ፣ በጣም ሰው የሚያምኑ በፍቅር ሰው የሚወዱ ናቸው። አሜሪካን ኦማይ ጋድ በጣም በጣም ሰው የሚወዱ የእናንተ በርዝዴይን የሚያስታውሱት እነሱ ናቸው። እናንተ ረስታችሁት በበርዝዴ ሰርፕራይዝ የሚያደርጉ የሆነ ልጅ ስትወልድ ፋሚሊ እንትን ሲል መጣው የሚጠይቁ ምን የሚያደርጉ ረ በጣም ውይ አሜሪካኖች ይለያሉ። በጣም በጣም በጣም ጨዋ ናቸው፣ እንደ እናንተ ሶሻል ሚዲያ ላይ የምታዩት እንጂ፣ ኖርማሊ በላይፍ የምታያቸው አሜሪካንስ ኦማይጋድ የተለዩ ናቸው። የበለጸጉት አልኩ እኮ አሜሪካ ገንዘባቸው ላይ ምንድን ኢን ጋድ ዊ ትረስት ነው የሚሉት ዶላራቸው የትኛውም ዶላር ብታመጣ ኢን ጋድ ዊ ትረስት በእግዚአብሔር እናምናለን ነው የሚሉ። ቀልድ አያውቁም፣ ቀልድ አያውቁም። እንደ ቀልድ የለም እንደ ዳስዋይ መቼም የማያወድቁት፣ መቼም ማያወድቁ። ስለዚህ በጣም በጣም እና የሚመስላቸዋል እኛ ጋር እሱ ሲገርመ ፍቅር ሲዝመጡላል አንዱ ምን ብሎ ሰድቦ ብኝ አቤት አቤት አም ነገደ ይሁዳ ብሎ አቤት አቤት አቤት! የሚሳድበው ስድብ መድሃኔ ያለው እኔ ፎሎወር በስቶብኛ ለብሎክ መቼ መቼ እንትን ብዬሽ እና በጣም ደስ ይላል። የአሜሪካ በጣም ካናዳዎች፣ አሜሪካኖች፣ አውሮፓዎች ጨዋ ጨዋ ወልዶ ጨዋ ያሳደጋቸው ናቸው። ጨዋ ወልዶ ጨዋ ያሳደጋቸው ኢቨን የሚገርም አበሻ ሬስቶራንት እንጂ አበሻ ባር እንጂ ብልግና ያለው አሁን አሜሪካን ሀገር ሄደ ቢራ ጠይቀህ ደግመህ ቢራ ስትጠይቅ ሰዓት ይዘው ነው። አትችልም። በየሰላሳ ደቂቃው ነው መጠጥ የሚሰጥህ። አትችልም። ሀበሻ ቤትስ በደርዘን ያመጣልሃል፣ ከነሳጥኑ ነው። ደንታው አይደለም። አንተ ህይወትህ ቢበላሽ ረተክራል። ታክሲ ልጥራልህ፣ ውበር ልጥራልህ። ደንታው አይደለም። ለምን ህይወትህ አይገለበጥም? ምንም አይመስለውም። ህይወትን ድብልቅልቁ ቢወጣ ምንም አይመስለውም። አበሻ። ነጮች ግን ትገለዋለ እንጂ ይጠራል። አትነዳም ነው ቁልፍን፣ ነው የሚወስድበት የመኪና ቁልፍን ይወስደዋል። ጠርተው መኪና ጠርተው ውበር ጠርተው ነው የሚያስገባው። በጣም ጨዋ ናቸው እጂ እንደ አሜሪካውያን የምወደው የለም። በጣም ነው የምወዳቸው። ያ እና በጣም በጣም ጨዋ ናቸው። እና አበሻ ግን ያው ከአሜሪካኖች ጋር ብዙ ግንኙነት የለውም። አበሻ አበሻ ነው። ይሄ አበሻ ቤት ግርግር ሺሻው ስትሄድ እኮ በተለይ ሀበሻ፣ ይሄ ባር ስትሄድ ማታ ላይ ፍራይዴ ሳትርዴ ሰንዳይ ዲሲ ብትሄድ እግዚአብሔር አምላክ ምን ውስጥ ነው የከተትከኝ ነው የምትለው። ምን ውስጥ ነው የገባሁት ነው የምትለው። ምን ውስጥ ነው የገባሁት ሰይጣን የሚሄድበት በቃ ዲያብሎስ ከነነፍሱ የምታየው አበሻ ባር ውስጥ ነው።